ሚካኤል ፍጥነቱ የእኛን ሐሳብ ያህል ነው ምመናል። ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ከአጠገባችን ነው ያለው። ፈጣን ጠባቂዎች ነው የሰጠን እግዚአብሔር፣ ስሙ የተመሰገነ ይሁን። ገና ለምነህ ሳትጨርስ፣ ሚካኤል ብለህ ሳትጨርስ፣ ገና ሚ ስትል ሚካኤል አጠገብህ ነው ያለው። እንዴ፣ ይህን በምን አወቅን? ትንቢተ ኢሳያስ ምዕራፍ 6 ላይ ተነዋላ ነቢዬ እግዚአብሔር ኢሳያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ንጉሶ ዖዝያን በሞተበት አመት እግዚአብሔርን አየሁት። ወዮልኝ፣ ኃጢአተኛ ሰው ነኝ ከንፈር የረከሰብኝ ነኝ ብያለቀስኩኝ። ገና አልቅሶ ሳይጨርስ ኃጢአተኛ ነኝ ብሎ ሳይጨርስ ቅዱስ ቅዱስ ከሚሉት ከመላእክት መካከል ሱራፌል ከተባሉት የመላእክት ነገድ መሃል አንዱ ሱራፊ እሳት በጉጠት ይዞ መጥቶ ኃጢአት ተሰረየችልህ፣ ይላል ቅዱስ ሚካኤል ኃጢአት ተሰረየችልህ ይበለለሁላችን። አይገርማችሁም? በእውነት ገና ተናግሮ ሳይጨርስ እኮ ነው፣ ኃጢአተኛ ነኝ ብሎ ሳይጨርስ መልአኩ በሮ መጥቶ ኃጢአት ተሰረየችልህ አለው። እንደዚህ አይነት ፈጣን ጠባቂዎች ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሉ እስኪ፣ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል?